የአሁን ሾሆጀሌ መስጊድ ያለበት ቦታ በጭቃ የተሰራች አነስተኛ ቁርአን ይቀራበታል፣ አንድ የወንዶች አንድ የሴቶች ክፍል ያለው መድረሳ ላይ የነበረ ሀያት አለ፣ ተሞክሮ አለ። ይህ ህይወት ተሞክሮና ምን ይመስል ነበር ራሰስ ብናደርግ ነው እሳቸው ደግሞ አለንጋ ነው የሚይዙት። ያው ገብተው ዛሬ ጀምበልቶኛል ማንን ነው መመታው ምናምን ብለው ነው የሚቆነጠጥ ብለው ነው የሚጀምሩትና መድረሳ ሲባል ብዙ አይነት ሰዎች ላይ ብዙ ነገሮች ይሳላሉ አንተ ጋር የሚመጣብህ ነገር ምን አለ? ማስረሳ ጥቃራ የለ እንደ አንተ መስጊድ የሚሄድ ሰው እንዴት መልስ ይሰጣል ነው የሚባለው። በአያኸትም እንኳን አሁን ደግሞ ሀፊዝ ሆኖ ከአባቱ ጋር ሳጣ ገባ የሚገባ የሚሳደብ የምትሳደብ ልጆች ማየት የታየ ነው እንዲህ አይነት ሁኔታ የማይቀጣጠሉ ፊደሎች ናቸው የሚገቡኝና በቃል የሸመደድኩትን ወይ ዋውን ወይራን ምናምን ሳይ ምን ማለት እንደሆነ ይገባኛል። ተቀጣጥለው ሲመጡ ግን ሙራጃ ላይ አስቸግረኛል በደንብ ያሐፈዝኳቸው ካልሆነ በስተቀር። ጭቅጭቅ ሲነሳ አንድ ሰው አንተ የሆነ ቤት ገዝተህ ቢክድህ፣ መኪና ገዝተህ ብትካድ፣ ቼክ ሰጥኸዋል አልከፍልም ቢልህ የግል ጠበቃ ጋር ትሄድና በፐርሰንት ይህን ያህል አስብልሃለሁ እኔን ጉዳይ ይዘህ ተከራከር ብለው ውክልና ተሰጠለ ያንን የሚከራከረው ጠበቃ ይባላል።

አጀንዳዎች እያነሳን ቆይታ እናደርጋለን ዛሬ ይዤላችሁ የቀረብኩት ጠበቃ ሰዒድ አብደላሉ እንኳን በሰላም መጣ እንኳን ሰላም ቆያችሁ ምናልባት ጠበቃ ስዒድ እስኪ ወደ ልጅነት እድሜ መለስ ላደርግና ወደ ህፃንነት ዓለም ጠበቃ ስዒድ የተወለደ የተስተማረ የሚሉትን ዳሰስ ብናደርግ መርሓባሽ የተወለድኩት እዚሁ አዲስ አበባ ከተማ ሸሆጀሌ መስጊድ ያለበት አካባቢ ነው። እዛ አካባቢ ነው የተወለድነው። ሸሆጀሌ መስጊድ እንደሁን ባልተሰራበት ጊዜ ማለት ነው። ከዛ በኋላ ያሉት ትምህርት ለምሳሌ ያኔ በእናንተ ጊዜ እንዴት ነበር የነበረው? እንግዲህ መጀመሪያ ቁርኣን የጀመርኩት የአሁን ሸሆጀሌ መስጊድ ያለበት ቦታ በጭቃ የተሰራች አነስተኛ ቁርኣን ይቀራበታል። አንድ የወንዶች አንድ የሴቶች ክፍል ያለው በጭቃ የተሰራ ቤት ነበረ። ያው ይቀራበታል። ሰላት ሰዓት ሲደርስ ደግሞ ምንጣፍ ይነጠፍና ይሰገድበታል። በዛን ሰዓት የቁርአንም እጥረት ነበረ። ቁርአን መቅራት ሲጀምር የመስጊዱ ኢማም የነበሩት አሁንም አሉ፣ አላህ ያቆያቸው፣ ሼህ ኢማም ይባላሉ። እሳቸው በደብተር ላይ ጽፈውልኝ ነው የጀመርኩት። በዛን ሰዓት ይጽፉልል በብዛት አይገኝም። ቁርአን እጥረት ነበረ፣ ቁርአን ማለት ነው። አሁን እንዳለው አይደለም። አዲስ አበባ ውስጥ ሆኖ በብዛት የለም። ምናልባት እስ እንደው መድረሳ ላይ የነበረ ሀያት አለ፣ ተሞክሮ አለ፣ ህይወት ተሞክሮ እና ምን ይመስል ነበር ራሰስ ብናደርግ ነው። እንግዲህ በዛን ሰዓት በልጅነት ያው እዛ ቦታ እንቀራለን። ትንሽ ከቆየ በኋላ ግን ትንሽ መድረሳ የሚመስል ነገር ያለው አልፈቂ አልእጅባ የሚል ከዛው ወደ በነ ሼክ መሐመድ አወረጃ አማካኝነት ሌላ ተገነባ። በፕሎኬት ራሱን የቻለ ሰሌዳ ያለው አሊፍ ክፍል፣ ባ ክፍል፣ ጂም ክፍል ተብሎ በስነስርዓት የተዘጋጀ እኛ ከጀመርን በኋላ ማለት ነው። እዛ ነው እንግዲህ እዛ የነበረው ትንሽ የተሻለና ጉጉትም የሚጨምር ከአንዱ ክፍል ወደ ሌላ ክፍል አሊፍ ክፍል ሰው ይጀምራል፣ እሱን ሲያልፍ ባ ክፍል ይገባል፣ ከባ ክፍል አልፎ ደግሞ ጂም ክፍል ይገባል። በእንዲህ አይነት ሁኔታ ነበረ። ያ ከተሰራ በኋላ የሼክ ወጀሌ መስጊድም ደግሞ ያው ኢህአዴግ ገባና ያው እኔ ቅርአት የጀመርኩት በደርግ መጨረሻዎቹ አካባቢ ነው ሰማንያ አንድ ሰማንያ ሁለት አካባቢ ነው። ቁርአን ቤት መሄድ የጀመር ነው። ከዛ በኋላ ያው ኢህአዲግ ገባና ተፈቀደ። ከተፈቀደ በኋላ ያው እዛ ሾሆጀሌ መስጊድ ውስጥም ደግሞ ሌላ መድረሳም ተከፈተ። እዛው ያው ቀጠልን ማለት ነው። በእንዲህ አይነት ሁኔታ ማሻአላህ። ምናልባት እስኪ እንደ ዶክተር ጠበቃ ሳይድ መድረሳ ሲባል እንደው ብዙ አይነት ሰዎች ላይ ብዙ ነገሮች ይሳላሉ። አንተ ጋር የሚመጣብህ ነገር ምን አለ ማትረሳው? እንግዲህ የማረሳው ነገር አላህ ርሃማቸው ሼክ አብድልካፍ የሚባሉ የመስጊዱ ሙዋዚን ነበሩ እና በጎማ አላቸው እንደዚህ በጣም ይመታ ነበር ሰው። በዛን ሰዓት ትምህርት ቤትም ትመታለህ እዛም ትመታለህ። እስካሁን ድረስ በህሊና ላይ አለች። ያ እሳቸው የሚይዟት ጎማ ማለት ነው። በጎማ ይማታሉ። ሌላ ደግሞ ሼክ ማመርጣ ሰው የሚባሉ ነበሩ። እሳቸው ደግሞ አለንጋ ነው የሚይዙት። ያው ገብተው ዛሬ እጀን በልቶኛል፣ ማንን ነው መመታው፣ ምናምን ብለው ነው የሚቆነጠጥ፣ ብለው ነው የሚጀምሩት። እና ከትምህርቱ ባልተናነሰ ሁኔታ የውስታዞቹም ዱላ፣ ያው ትምህርት ቤትም በዛ ጊዜ ጆሮ የያዝ መገረፍ ምናምን በጣም ይሄ ያሁን ጊዜ ልጆች የማያውቁት ወይም ደግሞ አብዛኛው በእናንተ ምድሜ ምናምን ያሉት ብዙ ያላዩት ነው፣ በጣም ዱላ የነበረውን ነገር በጣም ነበር ግርፋት የነበረው። የዛ ጊዜ የሚታምንበት ምራሱ በዛ ነበረ። በዛ ነው፣ በቃ ከረበሽ ምናምን የሚስተካከለው ትንሽ አደብ ከጣስክ በጣም ትገረፋለህ። ኢቨን ካልቀረህ እንኳን በደንብ ስትፈተን ስትሳሳትም ትመታለክ። ሁሉም ሰው የሚፈተነው የሚቀረው እያለቀሰ ነው፣ የተገረፈ ነው። ምናልባት የአቀራር ስርዓቱን በነበረ ሁኔታ ከባድ ነበር። እንዳሁኑ በጣም ቀለል የሚያረጉ ኪታ እንትኖች አሁን ቃይዳ ምናምን እንዲህ የሚያስለምዱ ነገር የሉም። ራሱኑ ከቁርአኑ አሊፍን ከቀራህ በኋላ ወደ ፋቲሃ ነው የምትቀጥለው። ስለዚህ ይከብዳል። በዛን ሰዓት በነበረው ሁኔታ ትሳሳት አለ። ስትሳሳት ትምህርት አለ። ያኛው ነገር ከዲና አይጠፋ ምናልባት እንደ ስ ይህን ራሱን አሁን ድረስ አለ ያስተምርት ነው። እስኪ እንዴት ነው ያኔ በዱላ እንግዲህ ሲማቱ ታ ይባላል ከአላህ በላይ ውስታዞችን በላይ የሚፈራት አችዱለዋል ነው። እና አሁን ያለውስ እንደ ምን ይመስላል ላላችሁ ወይ በምን አይነት መልኩ ብሄር ጥሩ ነው ትላላችሁ? እንድጥቁማ አሁን የተሻለ ነገር እንዳለ ይታየኛል። በቂርአት ዙሪያ ያው የልጆቹ አደብ እንዳለ ሆኖ እኔም ልጆች ስላሉኝ ማቀረ የሚቀሩ ልጆች ስላሉኝ ቶሎ እንዲያሳውቃቸው የሆነ ነገር ቶሎ ግንዛቤ ያገኛሉ። በዛን ሰዓት አንደኛ ውስታዞቹ ራሳቸው ከገጠር ቀርተው የመጡ ስለሆነ እዛ በዛ ስታይል ስለሚያስቀሩ ከተማ ትምህርት ቤት ደርሶ የሚመጣ ሰው ጊዜ በሌለ ሁኔታ በዛ ሁኔታ ሲቀራ ቶሎ ስለማይገባው ለምን አልገባህም ተብሎ ይገረፋል። አንዳንድ ሰው በተፈጥሮ ፈጣን ሆኖ ቶሎ ሊገባው ይችላል፣ ያኛው ይገረፋል። አሁን ግን እንደ አሁን ቃይዳ ምናምን የሚቀሩ ልጆችን ስናይ ቶሎ ያውቃሉ። የእኔም ልጆችንም ሳይ ቶሎ ግንዛቤ አለ በተወሰነ ደረጃ አሁን የኛ አንዱላ ስላላዩ ነው ላሉ እመታለው እኮ እንደዚህ ነው ምናምን እያሉ አሁንም ልጆች ሲናገሩ አያለው። ግን በቂርአት ሁኔታ ስናየው በልጆች ግንዛቤ ሳየው የአሁኑ የተሻለ ነው። ነገር ግን በልጆች አደብ ደግሞ የዛን ሰዓት በጣም እዛ የምትመታው ወላጅም በጣም ታከብራለህ፣ ኡስታዞችም በጣም ትፈራለህ። አሁን ለኡስታዞች መልስ የሚሰጡ ልጆችም ምናምን ይሰማሉ። አንዳንድ ወላጆች ላይም ችግር አለ። ልጄ ለምን መታህ? እንደዚህ ምናምን የሚሉ ነገሮችም አሉ። አደቡ ቢያዝ አሁን ዱላው አይደለም የሚያስፈልገው፣ ግን አደብ በጣም ያስፈልጋል። እኛ አሁን የአሁኑ ታዳጊ ብን የደረሱ ወጣቶች ሀፊዞቹ ላይ እንኳን አንዳንድ የአደብ ሁኔታ አሁን ከአባት ከእናት ጋር ያላቸውን ግንኙነት ስታይ ሀፊዝ ሆኖ ቁርአንን ተሸክሞ በፊት ትቀራ የለ እንደ አንተ መስጊድ የሚሄድ ሰው እንዴት መልስ ይሰጣል? ነው የሚባለው። በአኸትም እንኳን አሁን ደግሞ ሐፊዝ ሆኖ ከአባቱ ጋር ሳጣ ገባ የሚገባ የሚሳደብ፣ የምትሳደብ ልጆች ማየት የታየ ነው እንዲህ አይነት ሁኔታ። ስለዚህ አክላቃቸው ላይ አደብ ላይ በጣም መሰራት አለበት እንጂ ቅርአቱ ዛሬ ማሻላ በጣም በጥሩ ሁኔታ እየሄደ ነው። ቦታው በደንብ ሀርፋ አወጣጥ ምናምን እኛ ስንቀራ የሐርፍ አወጣጥ አይደለም፣ እንደፈለግ አድርገህ ማንበብ በጣም ከባድ ነበር። ከነበረ ሁኔታ አሁን አወጣጡ በደንብ የሚያስተምሩ አፕሊኬሽኖች ያግዟቸዋል። ራሱ ኪታቦቹ በጣም አጋዥ ስለሆኑ ቂርአቱ ቢኖርም አደብ ላይ ብቻ ነው መሰራት ያለበት። አሁን ቂርአቱ ብዙም የሚያስቸግር አልመሰለኝም በአሁን ጊዜ። ጀዛከላሁ ኸይረን፣ ምናልባት የተነሳው በጣም ወሳኝ ነጥብ ነው እና በፊት ላይ እንደተባለው የትምህርቱ ጥራት ላይ የተሟላ ባይሆንም አደብ ላይ ግን በጣም ሁሉም ስርዓት የነበረ ነው። ከቁርአን አያያዝ ሊሆን ይችላል እንዳላቸው ውስጥ ደግሞ ከወላጅ ጋ ያለው ሪሌሽን ከኡስታዝ ጋ ያለው ሊሆን ይችላል። አሁን ላይ ደግሞ በቁርአኑ ማሻላህ ነው፣ ሲታይ ሰው ሌላ ሰው ነው የሚመስል፣ ግን ቁርአን ንበብ የተባለ ጊዜ ደግሞ ሌላ ሰው ይሆናል። የአይነት አለበትና የስርዓት እንግዲህ ስነ ምግባር እጥረት በአሁኑ ሰዓት ላይ ተከስቷል ነው ያልን ነው ማለት ነው። ምናልባት የሚከታተሉን በጣም ብዙ ማህበረሰቦች አሉና እግረ መንገድ የስነ ምግባር ላይ ትኩረት አድርጋችሁ እንድሰሩ ለማሳወቅ እንወዳለን። ምናልባት ልምጣና ጠበቃ እስኪ ወደ ትምህርቱ አለም ደሞ ልምጣ። ኤሌመንተሪ እንዴት ነበረ? ወይ ደግሞ ኬጂ ምናምን ነበረ? በእናንተ ጊዜ ስትገቡ በምን አይነት መልኩ ነበረ መስፈርቶች? ኬጂ አልነበረም። ቄስ ትምህርት ቤት ነበረ። በአጋጣሚው ነው ግን ከኛ ቤት ቄስ ትምህርት ቤት አልገባሁም። ቄስ ትምህርት ቤት ይማራል ዜሮ ክላስ የሚባል ነበር። ልክ እኔ ትምህርት ስጀምር ዜሮ ክላስ የሚባለውም ቀር ቀጥታ አንደኛ ክፍል ነው የገባሁት ማለት ነው። የትምህርት ስጀምር እዛው ከሸሆ ጀሌ መስጊድ ጀርባ ቀለም አምባ የሚባል ያው በፊት ቅዱስ ሩፋኤል ይባል ነበረ። ደርግ ሲመጣ ያው እንዲህ አይነት የሃይማኖት ምናምን ጋር የሚገናኝ አስቀርቶ ቀለም አምባ እንዲባል ተደረገና እዛው እኔ ቀጥታ ትምህርት የጀመርኩት አንደኛ ክፍል ነው። መዋለ ሕጻናት የሚባል አይታወቅም። ቄስ ትምህርት ቤት ነው የሚማሩት ልጆች አጠቃላይ። ቄስ ትምህርት ቤት ሳልገባ ቁርአን የተወሰነ ጀምሬ ቄስ ትምህርት ቤት ሳልገባ እዛው ቀለም አምባ የሚባል ትምህርት ቤት አንደኛ ክፍል እዛው ጀምርኩኝ ማለት ነው። ዜሮ ክላስ ሊያስመዘግቡኝ ሄዱ። በዚህ አመት ቀርቷል ዜሮ ክላስ ተባለና በቃ አንደኛ ሀመር ውሃ የሚባል ዜሮ ክላስ ሊገቡ የነበሩትን አንደኛ ሐመር ውሃ ምንም ከባገራው እንደ ቄስ ትምህርት ቤት ምንም እኔም የሌላቸውን አንደኛ ሐመር ውሃ የሚባል እዛ ውስጥ አስገቡን። ፎቁ በጣም የድሮ ፎቅ የነበረ አሁንም አለ። ያው ሸሆ ጆሌ ህንጻ ማለት ነው ከጀርባ ያለው ቤተ መንግስቱ፣ እዛ ውስጥ ነው የተማርነው። አሁን ታሪካዊ ቦታ ነው ተቀምጦ ያለው ቦታ ነው፣ ትምህርት አይሰጥም። በዛን ሰዓት ያው መማሪያ ነበር። የሚገርም ነው ምናልባት እንደ አልሐምዱሊላህ ነው የቄስ ትምህርት ቤት አለመማርና፣ አንዳንድ ጊዜ የሚገጥመኝ ነገሮች አሉ፣ ነው የቄስ ትምህርት ቤት ተምርሃል ብሎ ከዛ እስኪ እንዴት ነበር የነበረ ሲባል አዝካሮችን በኛ አዝካር ብዬ ልጥረው ውዳሴ ምናምኖችን እንዳለ ይሏቸዋልና፣ በፊት የነበረው ትምህርት ዘዴ የራሱ በጣም የሚገርም ነበር። አሁን ላይ አልሐምዱሊላህ ለውጥ ቢኖረው ከዛ በኋላ እስከ ስንት ድረስ ተማራችሁ? እዛ እዛ እስከ ሶስተኛ ክፍል ተማርኩኝ። በወር አምስት ብር ነበር የሚከፈለው። የህዝብ ትምህርት ቤት ነው እሱ። ስለዚህ ያው ቤተሰቦች የአንድን አምስት ብር መክፈል የከበዳቸው መጣ፣ ሌሎች ልጆችም ስላሉ። የመንግስት ትምህርት ቤት ደግሞ አለ በላይ ዘለቀ የሚባል፣ አራተኛ ክፍል እዛ ገባው። እዛ ደግሞ አንድ መመዝገቢያ ብቻ ነው እንጂ የሚከፈለው፣ ከዛ በኋላ ነፃ ነው የምትማረው። ስለዚህ በላይ ዘለቀ ገባሁና እስከ ስድስተኛ ክፍል ሄድኩኝና እኔ በጣም በልጅነቴ ስለሆነ ዜሮ ክላስ ተብሎ ስለሆነ የገባሁት፣ ስድስተኛ ክፍል ስደርስ ወይ አስር ወይ አስራ አንድ ዓመቴ ነው፣ እና ስለ ትምህርቱ ብዙ ግንዛቤ የለኝም። የዛን ሰዓት ስድስተኛ ክፍል ሚኒስትር ያለ እና ትምህርት፣ ጠዋት ቁርአን ቤት እንሄዳለን፣ ከሰዓት ትምህርት ነው። በጣም በቃ ከበደኝና አስጠላኝ ትምህርቱ ማለት ነው። እና ፎርፌ ይባላል በዛን ሰዓት፣ ክላስ መቅጣት ምናምን መቅረት ጀመርኩኝና ስትሪክት ነው በጣም በዛን ሰዓት ቀሪ ሚኒስትሪ ላይ ስለሆነ ስድስተኛ ክፍል ሚኒስትሪ ተማሪ መቅረት የለበትም። አስራ አምስት ቀን ቀሪ ያለበት ተብሎ ያው ይባረር ተባለና ተባረርኩኝና፣ ለእኔ በጣም ደስታ ነበር በዛን ሰዓት መባረር ማለት ነው። ፉርፍ የሚለው ቃል በህጋዊ መልኩ ጸደቀላቸው ማለት ነው። ያው ወላጅ መጣ። በቃ አስራ አምስት ቀን ቀሪ ስላለበት የት ሂደህ ነው በቃ እየሄድኩኝ ከቤት ወጥቼ እዛ እቀራለሁ። በዚህ አይነት ሁኔታ የዛ አመት እንትን አልኩኝ። ቀጣ አመት ሲሄድም ሊያስመዘግቡኝ ሲሉ አይ ተባረረኩ አንመዘግብም አሉ። ከፍለው ለማስተማር ደግሞ አቅም የላቸውም። ቀጣ አመቱም ቀረና ከእዛኛው አመት ላይ ደግሞ አንተውህም የማታም ብሆን ትገባለህ ተባልኩና ደግሞ ስድስተኛ ክፍል ድጋሚ የማታ መዳን ያለም ትምህርት ቤት እንግዲህ አንድ አመት መጀመሪያ ሚኒስትሪ በዛ አመት ቀረ። እንግዲህ ሰባት ላይ ቀረ። ከዛ በኋላ ድጋሚ አንድ አመትም እንዲው ባከነ። ሶስተኛ አመት ላይ የማታ አስገቡኝ። የማታ ስገባ ትልልቅ ሰዎች ነው የሚማሩት፣ ምናምን ስራ ያላቸው ምናምን ናቸው። ልጅ ነኝ። እሱንም ጀምሬው ተውኩት፣ የማታውንም በእንዲህ አይነት ሁኔታ ሶስት አመት ከተቃጠለ በኋላ ድጋሚ ደግሞ ያው ቀለማንባ ትምህርት ቤት ተከፍሎ ድጋሚ ስድስተኛ ክፍል ገባው። ያው እኔ በዚህ ሰዓት ግን ለእኔ የጠቀመኝ ነገር አለ። ከፍ እያልኩኝ ድኩኝ እድሜ እየበሰለ ምናምን የትምህርት የባከነው እየቆጨኝ፣ ያው ከዛ በኋላ አንብቤ ጥሩ ተማሪ ለመሆን መንገድ ሆነ ማለት ነው። እንደ መነሻ መሆንስ። መርሓባ፣ ጀዛኩሙላሁ ኸይረን ውድ የተከበራችሁ አፍሪካ ቲቪ ተመልካቾቻችን ከጠበቃ ሰዒድ ዓብደላ ጋር ያለን ቆይታ እንደቀጠለ ነው። እረፍት ድረስ ኢንሻላህ አረፍ ብለን እንመለሳለን። ሳትርቁ ጠብቁን። ከፍታ ቆይታ በኋላ ተመልሰን መተናል። ከጠበቃ ሳይድ ዓብደላ ያለን ቆይታ እንደቀጠለን ጠበቃ፣ ቅድም እያነሳን የነበረው ምናልባት የትምህርት ሂደቱን ነበረና፣ ስድስተኛ ክፍል በኋላ ለሶስት ዓመት ተቋርጦ እንደነበረ ያ ደግሞ ምናልባት ለአንተ ደሞ ከፍታ እና በጣም መብሰል በዓላማና በራዕይ ለመሄድ ትንሽ የተነሳበት ነገር መሰለኝ። ከዛ ጋር ነበር ያቆምነው። ከዛ በኋላስ ምን ተፈጠረ? ከዛ በኋላ እንግዲህ ስድስተኛ ክፍል እንደነገሩ ካለፍኩኝ በኋላ ሰባተኛ ክፍል ላይ ያው እያነበብኩ ምናምን በደንብ መማር ጀመርኩኝ። ያው ከዛ በኋላ እንግዲህ ደረጃ መውጣት ምናምን ስምንተኛ ክፍል ሚኒስትሪም በጥሩ ሁኔታ ማለፍ መጣ። እንግዲህ ያቺ እንደ መጀመሪያው ብቀጥል ያው እንደ ነገሩ ነው እንጂ የምማረው ስለ አንደኛ ስድስተኛ ክፍል ደረስኩኝ እንጂ ያን ያህል እድሜ ስላልበሰለና የትምህርትም ነገር ምንም ስላልገባኝ በመሀል መቋረጡ ዞር ብዬ ሳየው በጣም በትምህርት ህይወቴ ላይ ጥሩ ሁኔታ እንትን ብሎልኛል። በዚህ አይነት ሁኔታ ያው ድጋሚ ተመለስኩኝ። ሰባተኛ ክፍል እዛው በላይ ዘለቀ ትምህርት ቤት የተባረርኩበት ትምህርት ቤት ማለት ነው። እዛ ሲሄድ ግን የደረጃ ተማሪ ሁኜ ሚኒስትሪም ጥሩ ውጤት አምጥቼ አለፍኩኝ። ከዛ ድልበር የሚባል ትምህርት ቤት ገና ተሰርቶ እኛን የጀመር ነው። እዛ ሁለት ዓመት ተምሬ ከዛ በኋላ ደግሞ መድኃኒ ዓለም እዛ ጨርሼ ነው ወደ ጎንደር ዩኒቨርሲቲ የሄድኩት። ያው ጎንደር ዩኒቨርሲቲ እዛ ተምሬ በህግ መጀመሪያ ድግሬን ተመርቄአለው። ከዛ በኋላ የስራ ዓለም ነው እንግዲህ። በዚህ መሀል ደግሞ እንግዲህ ወደ መድረሳም ደግሞ የትምህርት ሁኔታ እንዲህ እየሄደ ቁርአንም እየቀራሁ ነበረ። ቁርአን ስንቀራ ግን ቅድም ያነሳውልህ ነገር አለ። ይሄ በደንብ አድርገን አንብበህ መቅራት ምናምናምን እንድትችል የሚያደርግ ነገር የለም። በጣም ፈጣንና በራሱ ጎበዝ የሆነ ሰው ነው እንዲህ የሚያቀው። እንቀራለን፣ የተወሰነ ጁዝ እንደርሳለን። ስንከለስ ሙራጃ ሲመጣ ግን አናውቀውም። እኔ አስታውሳለሁ ስቀራ የማይቀጣጠሉ ፊደሎች ናቸው የሚገቡኝና በቃል የሸመደድኩትን ወይ ዋውን ወይራን ምናምን ሳይ ምን ማለት እንደሆነ ይገባኛል ተቀጣጥለው ሲመጡ ግን ሙራጃ ላይ ያስቸግረኛል በደንብ የሐፈዝኳቸው ካልሆነ በስተቀር ማለት ትምህርት ጀምሬ አምስተኛ ክፍል እስክደርስ ድረስ በዚህ አይነት ሁኔታ ቀጠለ ትምህርት በተውኩበት ጊዜ ግን በትኩረት የሚያስተምሩ አንድ ኡስታዝ ኢብራሂም አብዱልባቂ የሚባሉ አሉ እና እሳቸው መጡና ፈተና አሉ ሙራጃ አሉ። በቃ ከአንተ ከአሊፍ ነው መጀመሪያ አለብህ ተባልኩ። እንግዲህ ከትምህርት በፊት የጀመርኩትን ወደ ስድስት ዓመት በላይ ሄድኩበትን ተጀመረ። ያው ከአሊፍ በኋላ ትንሽ እድሜውን መብሰል ስላለ እንደ አዲስ ያው የዛኔም አልመጣም ይሄ እንትኑ እንዳሁኑ እንደ ቃይድ አይነት ኪታብ ግን ያው ከቢስሚላህ ጀምረህ በውጥጥ እየቀራል። ከዛ በኋላ ግን ቶሎ አከተምኩኝ ክትም። ያው ዘጠነኛ ክፍል ምናምን ስደርስ ደግሞ አንድ አረበኛ የሚያስተምሩ ሰው መጡ። ጽሁፉንም አስተማሩን በደንብ። በቃ ይሄ ጽሁፉማ እንዲህ ነው እንዲለካ ብለን ጽሁፉ ሲገባኝ ደግሞ ኪታቦች ነ መቅራት ምናምን ያው ሸወጀሌ መስጊድ እንቅስቃሴ ነበረው በደንብ የተወሰኑ ኪታቦችን ለመቅራትም ደረስኩኝ ማለት ነው። በዛ ሰዓት ላይ ሚገርም ነው። በዚህ አይነት ሁኔታ ቀጥዬ ነው ዩኒቨርሲቲ ውስጥም የተወሰነ ቅርአትም ጭምር የሚያቀሩ ሰዎች ነበሩ። ከነሱም ቅርአት ቀርቼ ከተመረቅኩኝ በኋላ እዚህ ሰንዳፋ የሚባል ከአዲስ አበባ ወደ 39 ኪሎ ሜትር የሚረቅ ቦታ ላይ ነው መጀመሪያ የፋይናንስ ጽህፈት ቤት ውስጥ ስራ የጀመርኩት። ግን ብዙ ምቹ አደለም የህግ ሰው የለም ምናምን ሁሉም የሂሳብ ሰው አካውንታንት ምናምን ነው እኔ ብቻ ነገር ፈጁኜ የህግ ቋንቋ የለም አምስት ወር ብቻ ሰርቼ ነው ከዛ አቃቢ ህግነት ተወዳድሬ ወደ ወለጋ በጣም ሩቅ ቦታ ነው ወደ 59 ኪሎ ሜትር ነው ከአዲስ አበባ እዛ ሄጄ ነው ስራ የህግ ስራ በደንብ የጀመርኩት ሰንዳፋ አምስት ወር ከሰራው በኋላ ወደ ወለጋ ሄድኩኝ እዛ በአቃቢ ህግነት እዛ ቆይቻለሁ። እንግዲህ ወደ በኋላ ስለ ስራው ምናምን የሚነሳ ጥያቄ ካለበ አብራራ ይሆናል። ምናልባት እንደው እስኪ አሁን ላይ ጠበቃ ሰይድ በምን ላይ ይገኛል ቢባል አሁን ጠበቃ ነኝ ጠበቃና የህግ አማካሪ ነኝ። ከዛ በኋላ አቃቢ ህግነቱን ስራ ወለጋ ላይ ወደ አራት አመት ከአምስት ወር የሚሆን ጊዜ እዛ ስሰራ ነበረ። በጣም ብዙ ነገር ያየሁበት የሕይወትንም ቻሌንጅ አዲስ አበባ ውስጥ አድገህ ከዛ እንዲህ አይነት ቦታ መስራት ደግሞ ለራሴ በሕይወት ውስጥ ቻሌንጅን መቀበል ምናምን ብዙ ያየሁበት ነው። ከዛ በኋላ ደግሞ ወደ ሰሜን ሸዋ ደራ የሚባል ቦታ ሚጃ አለው። እዛም ሰርቻ እንዲህ አይነት ቦታዎች እንግዲህ እኔ በእድገቴ ውስጥ አላየኋቸውም፣ ግን ቻሌንጅ ውስጥ ማለፌ ለእኔ ጠቅሞኛል። ከዛ ከወጣው በኋላ ነው ጥብቅና ፍቃድ አውጥቼ ያው አዲስ አበባ ውስጥ መጥቼ አዲስ አበባና በዙሪያ ያለው ኦሮሚያ ክልል ምሰራለው ወደ ወለጋ ሲሄድም በዚህ ውስጥም እያለፍኩኝ ቋንቋውን በደንብ ለማዳበር ምናምን የጣርጉባቸው ነገሮችም አሉ። እንደ ምናልባት እዚ ጠበቃ የጠበቃና የአቃቤ ህግ ልዩነቱ ምን ጋ ነው? ምንድን ነው ስራቸው? ያው በህግ ሙያ ውስጥ በዋናነት የሚታወቁ ሙያ አይነት አሉ። ስራ ሲጀምር ቅድም ነገረፈጁኝ ያለው ብያለሁ። ነገረፈጅ ማለት አንድ ድርጅት ውስጥ የመንግስት ድርጅት ውስጥ ወይም ደግሞ እንደ ኢንሹራንስ ምናምን ያሉ ተቋማት፣ ካምፓኒዎች ውስጥ የእነሱን ስራ የሚከራከርላቸው የህግ ጉዳዮችን ፍርድ ቤት ወስዶ የሚከራከርና እዛ ምክር የሚሰጥ ነገሮችን የሚፈጅ ማለት ነው። እሱ አይነት ስራ አለ። ለምሳሌ አሁን የአፍሪካ ቲቪ አለ። አፍሪካ ቲቪ ባለሙያ ቢቀጥር የህግ ባለሙያ እዚህ የሚያማክርና ከፍርድ ቤት ጋር የሚያገናኘው ነገር አለ። ከሰራተኛ ጋር ከግብር ከምናምን ጉዳዮች ጋር ፍርድ ቤት የሚወስደው ጉዳይ ቢገጥመው ያን የሚከራከርለት ሰው ነገረ ፈጅ ይባላል። ከዛ ውጪ ፍርድ ቤት ቁጭ ብሎ ያው የሚዳኘው ሁሉም ያቃል ዳኛ ይባላል። አቃቢ ህግ ደግሞ በዋናነት በአስፈጻሚው አካል ላይ ሆኖ የመንግስት አካላት እንግዲህ ሶስት ናቸው። አንደኛው ህግ አውጪው ነው የህዝብ ተወካዮች ምክር ቤት ወይም ፓርላማው ማለት ነው። ከዛ ደግሞ ህግ አስፈጻሚ ያለ ሚኒስትሮች ምናም ማለት ነው። ሌላ ህግ ተርጓሚ ነው፣ ዳኞች ናቸው ፍርድ ቤት ማለት ነው። በአስፈጻሚው አካል በሚኒስተር መስሪያ ቤት ስር ሆኖ አቃቢ ህጉ መንግስትን ወክሎ ለህዝብ የሚከራከር ማለት ነው። አቃቢ ህግ ለምሳሌ አንድ ሰው በወንጀል ጉዳይ በደል ቢደርስበት የግድ ጠበቃ ገዝቶ አይደለም የሚከራከረው፣ ሂዶ ፖሊስ ጋር ያመለክታል ይሄ ሰው እንዲህ ጉዳት ደርሶበታል ሲባል ያ አቃቢ ህግ የእሱን ጉዳይ ይዞ ይከራከርለታል እከሌ መበደሉ አግባብ አይደለም ብሎ ፍርድ ቤት ከሶ ያ በዳዩ እንዲቀጣ የሚያስደርገው አቃቢ ህግ ይባላል። የመንግስት ጉዳዮችን በፍትሐ ብሔር ቢሆኑ የገንዘብ ካሳ ምንም እንዲያገኙ ደግሞ ይከራከራል። በዋናነት የመንግስት ጠበቃ ማለት ነው። በነፃ ነው የሚያገለግለው። መንግስት ነው ደሞዝ የሚከፍለው። መንግስት ደሞዝ ይከፍለዋል። መንግስትን ወጎ ያከለክላል። ሌላ ጠበቃ ግን ሁለት አይነት አለ። የመንግስት ጠበቃና የግል ጠበቃ ይባላል። በግል አንድ ሰው በእነዚህ ሙያዎች ካገለገለ በኋላ ቢያንስ አሁን በፌዴራል ሕግ አምስት ዓመት በኦሮሚያ ስድስት ዓመት ከዲግሪ በኋላ ካገለገለ በኋላ ይህን ፍቃድ በግሉ መውሰድ ይችላል። በግሉ ከወሰደ በኋላ በዛ በኩል አቃቢ ሕግ ሲከራከር ተበዳዩ ነው ግሎ በደለ ለተባለው ሰው ደግሞ ጠበቃው መቆም ይችላል። በገንዘብ ተገዝቶ ማለት ነው ተስማምቶ በፍትሐ ብሔር ጉዳይም ጭቅጭቅ ሲነሳ አንድ ሰው አንተ የሆነ ቤት ገዝተህ ቢክድህ፣ መኪና ገዝተህ ብትካድ፣ ቼክ ሰጥኸው አልከፍልም ቢልህ የግል ጠበቃ ጋ ትሄድና በፐርሰንት ይህን ያህል አስብልሃለሁ እኔን ጉዳይ ይዘህ ተከራከር ብለው ውክልና ትሰጥሃለህ። ያንን የሚከራከረው ጠበቃ ይባላል። ማሻአላህ ጀዛኩም ላ ረን ምናልባት እስኪ ማጠቃላይ ለማድረግ ወደ ጠበቃነት አለ ወደ አቃቢ ሕግ የመጣችሁት እንዴት ነው? መነሻው ምንድን ነበረ? የመጀመሪያ ፍላጎት ነበራችሁ ከህፃነት ጀምሮ፣ ወይን እስከዛ በኋላ የመጣ ነው? የህግ ሙያም ማለት ነው፣ ጠቃላይ ወደ ሕግ ትምህርት እንዴት ገባህ ነው? እኛ ቤታችን ላይ የመኖሪያ ቤታችን ላይ ክርክር ነበረ፣ ተወስኖብን ቤት ልቀቁ ሲባል ስምንተኛ ክፍል እያለው በጣም በዛን ሰዓት ባለኝ እውቀት የሆኑ ነገሮችን አነብ ነበር። እሱን ዲፌንስ አድርገን እንዴት መመለስ እንችላለን የሚለውን የተቀጠሩልን ጠበቃ ነበር እና እሳቸውን እንዲህ ቢሆንስ ምናምን እያልኩኝ ያው በዛን ሰዓት በነበረኝ ሁኔታ የህግ ጉዳዮችን ማንበብ እና ለመከራከር እፈልግ ነበር። ቤት ልቀቁ ተብሎ ስለተወሰነብን ማለት ነው። ከዛ ጊዜ ጀምሮ ያው ቤቱን ሳንለቅ ያው ዩኒቨርሲቲ ስጨርስም አለቀቅንም። ግን አስራ ሁለተኛ እስክደርስም ያሉ ክፍተቶች በህግ ካሉ ብዬ ዝም ብዬ በራሴ ሁኔታ አነብ ነበረ። አስራ ሁለተኛ ክፍል ላይ ምርጫ ላይ የመጀመሪያ ምርጫ ይህን ነው ያገኘሁት፣ ህግ ፈልጌው ነው። በዛን ሰዓት ደግሞ እንደውም ከህግ አትማሩ የሚባል በጣም ቻሌንጅ ነበረ። ክልክል፣ ሸሪያ ህግ ምናምን ጋር አይሄድም እንደዚህ ምናም ይባላለ። እኛ እኛ ተከሰናል። አሁን ጠበቃም ገዝተን ነበረ ስለዚህ ጠበቃ መግዛት ከተፈቀደ ብዙ ሙስሊሞች ጠበቃ ገዝተው እየተከራከሩ ነው። እየሄድንበት ያለውን ነገር መማር ምንም ክልክል የሚያደርገው ነገር የለም ብዬ ነው በራሴ እንትን ብዬ የገባሁት። ያው ከዛ በኋላ ግን የሚያብራሩም እንትኖች መጥተዋል። ጠበቃ ሰዓታችን ወደ መገባደድ ደርሷል። እዚህ ጋ ለማቆም እንገድራለን። ምናልባት በቀጣይ ክፍል እንሻላህ የምንቀጥለው ይሆናል ብዙ ያላነሳናቸው ስላለ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ ከጠበቃ ስዒድ ጋር ያለን ቆይታ እንደቀጠለ ነው። ገና ብዙ የምናነሳቸው አጀንዳዎች አሉን ያላወራንባቸው፣ የሆነንም መቋጫ አላደረግንለትም። በቀጣይ ክፍል እንሻላህ ይዘላችሁ የምንቀርብ ይሆናል። እስከዛው ድረስ ከቀሪ የአፍሪካ ቲቪ ቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ በአክብሮት እየጋበዝ ወሰላም ዓለይኩም ወረሕመቱላሂ ወበረካቱ